ዋ! እንዴ! ውሃ ይዞ ላት መጣ። ምን ምን ልታደርግ ነው? ወለች፣ ዋ! ውሃ አለች። እውነት በል እና ጠጣት። ጠጣ፣ በቃ ጠጣች። የምር ውሃ ይዞ መጣ። ወለች፣ ውሃ አለች። እውነት በል ሳመኝና

መናደረግ አንሳት ውይ ውይ ውይ ውይ ፍንግላለች። ወይ ጉድ! ወይ ልጅ ነው፣ እንደው ልጅ ነው በቀሩ እና ደስ ይላል። ልጅ ነው መቅረት እና በጣም ነው የገረመኝ፣ በጣም ነው የገረመኝ እ ምንድን እ አዎ ብድግ ብድግ ብድግ ብድግ ከዛስ እኔ ላይ ምንድን ነው አስታወስኩ? ምን እንዳስታውስ ተክታውቃላችሁ ከዚህ ትንሽዬ ልጅ እያለ ቢያንስ በቃ ሰባት ወር ስምንት ወር ይሁን አላውቅም፣ ብቻ እንዴ ውሃ ይዞላት መጣ። እ ውሃ አለች፣ እውነት በል እና ጠጣት። ውሃ እያጠጣት ነው። ፈላላሽ ጠጣ፣ በቃ ጠጣች። የምር ውሃ ይዞ መጣ። ውሃ አለች፣ እውነት በል እሺ። መልሶ በቃ ጠረቤ፣ አንተም ጠጣለ በቃት በቃት ጠጣች እኮ ጠጣች ጠጣች እኮ እ አይ ደፋህ አባት ይሂድ መልሶ እንን ትርስ ትርስ ትርስ ተደፋህ አባት እኮ እውነት ተደፋህ አይ እርጥብ ሆነችብ እ እርጥብ ሆነችብ እ ትሪው ላይ ተደፋ እ እውነት ተበላሸ እና እኔ ሰጠሁት ለነጋ ማለት ነው። እንደዚ አድርጌ ባባን ህጻን እያለ በትሪ ሰጠት እና ያቃሉ ማለት ነው እንዲ። እና ያ ነገር ነው ትዝ ያለኝ። እውነት ለመናገር በጣም ነው የገረመኝ። በጣም ሳሙኛው። አጎርፋለሁ አጎርፋለሁ ቢ ሳመኝና ሳመኝና አንተ ሳመኝ አንተ ዳቦ ልትሰጣት ይህ ዳቦ ያበላት እኔ ምን ይሻለኛል?

ማረካት ዋ ዋ ዋውዋ በ ይበቃል ይበቃላ። የዛሬ ውሏችን ይሄንን ይመስላል። ቤተሰብ እንግዲህ ደላ ናችሁ። በላቸው በላቸው እንዴት ናችሁ? ሰላም ናችሁ? አይውና አምላክ ሳማቸው ባላቸው። እሺ

እና ቤተሰብ በጣም በቃ ብዙ ነገሮች እያደረገ ነው። እዚህ ጋር ስራ እየሰራሁኝ ምናምን ነበረ እና ስራ ስሰራ በቃ የሆነ እንትን ይወጣል ታውቃላችሁ። እዚህ ቲቪው ላይ እንትን ወንበር እያስተካከለ እዛ ላይ እየወጣ አስቸገረኝ ማለት ነው። ከዛ ሲያስቸግረኝ በቃ በቃ ነው ያለቅስል ምናምን እያልኩ ሳለቅስበት መጥቶ ጥምጥም ውሎ እንትን ይለኛል፣ ይስመኛል ምናምን እንዳላለቅስ

ተወርቃለሁ፣ ተወርቃለሁ አንተ ባረከት፣ ቁም ቁም፣ እሺ ቁም። ለማንኛውም ቤተሰብ እዚህ እያጃጃለን ሊያቆየን ነው። ለማንኛውም ደህና ሆኖልኝ፣ በጣም ነው የምወዳችሁ። ላይክ ሼር እያደረጋችሁ አባታት ግባ እልኝ ግባ እልኝ